በጣም ጣፋጭ የፍቅር ህይወትን የልጅነት ጊዜያትን በጣም ነው መወዳት፣ በጣም እንደምትወደኝ ነበረ ማንከው ብዙ በብዙ የተፈተነ ፍቅር ነበረን። አላሰብኩም ነበረ ባላሰብኩት ነገር ማለት የሆነ ፈተና ገጠመኝ በህይወቴ እና ስልካ ልጠቀም በጣም ለመወጣት ልቤን ተስፋን ይዞ ስሜታዊ ያደርጋል ነበር። ሳልጠረጥር ሰለ ዘጋሽ ልቤ ለራሴ እነግራለሁ ማለት የሆነ ወይ የሆነ ቀልድ ነው ህልም ላይ ነው ምናምን ነገርና፣ በጣም ነው ልቤ የተሰበረው። ብዙዎቻችሁ በምን ምክንያት ነው የተለያያችሁ ብላችሁ እየጠየቃችሁ ነበርና፣ እግዚአብሔር በሚያውቀው ከኔ ጋር ምንም የሚያገናኘው ነገር አልነበረም። እኔ ሄሉን በጣም የሆነ ብዙ መጠየቅ የምፈልገው ነገር ስላለ እንዴት አስቻለሽ ማለት እንደ ወንድ ልጅ በጣም የሚያማችው ነገር በሰው መበደል። በእርግጥ እሷ የራሷን ህይወት ጀምራለች። እሷ ህይወት ደስተኛ ሊሆን ይችላል። እና ምን ነግቶች ነው ምን ሆነሽ ነው ማለት ሰላም፣ ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነዋ። እኔ ያለው እግዚአብሔር ይመስገን። አረሳችሁኝማ? ብዙ ጊዜ ሆነን ከተገናኘኝ በጣም ናፍቃችሁኛል። ማርያምን በጣም እኔ ናፈቃችሁኝ። አንድ አመት ከምናምን ኦሎሞስት ወደ አንድ አመት ከምናምን በቪዲዮ አልመጣሁም እና በጣም ረዥም ጊዜ ነው። ከእናንተ ጋር በጣም ተለማምደን ነበረ በየቀኑ ቪዲዮ እየለቀቅኩ ቤተሰቦን በጣም አሪፍ ጊዜ ነበረን። ግን በአንዳንድ ምክንያቶች ልመጣ አልቻልኩም እና ዛሬ እንግዲህ ይኸው ተከስቻለሁ። እንደ እንደ ረሳችሁኝ ብላም ነገር ተስፋ አደርጋለሁ እና አለሁ እኔ እግዚአብሔር ይመስገን ደህና ነኝ። ጤንነቴ ሰላም ነው፣ እግዚአብሔር ይመስገን አለሁ። ዛሬ እንግዲህ ብዙ ሰዎች እየጠየቃችሁ የነበረ እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። በውስጥ መስመርም ብዙ ሰዎች የት ጠፍታል ምናም ብላችሁ እያናገራችሁ ነበረ። ያው ብዙ እኔም የምመልስላችሁ ጥያቄ አለ። ብዙ ሰዎች ደግሞ በተሳሳተ አመለካከት ይመስለኛል ትንሽ በእኔ ቅር የተሰኛችሁ ያላችሁ አይነት ነገር ይመስለኛል። እሱንም የሆነ ከአንዳንድ ነገር መረዳት ችያለሁ። እና ዛሬ እኔም ራሱ በዛም ለብዙ ጊዜ ጥያቄ ሆኖብኝ የቆየ ለምን እንደጠፋው የት እንደነበርኩኝ ምን አይነት ጊዜ እንዳሳለፍኩኝ በጣም የምትማሩበት ቪዲዮ ነው፣ ተስፋ አደርጋለሁ። የነበርኩኝ ምን አይነት ሁኔታ ላይ እንዳለውኝ ዛሬ ሁሉንም ነገር የምነግራችሁ ይሆናል። ብዙዎች ደግሞ የጠየቃችሁትንም ጥያቄ እኔም ደግሞ ጥያቄ የፈጠረብኝ ነገር ሁሉም ዛሬ ለእናንተ ይፋ ማድረግ ይሆናል። ዛሬ ብዙ ማወራው ነገር ስላለኝ ትንሽ ጸጥ ያለ ቦታ ለመምረጥ ሞክሬያለሁ። ከእናንተ ጋር ብቻ ዛሬ መደማመጥ ነው የሚፈልገው። በጣም ናፍቃችኋል፣ እንደናፈቃችሁ ይማቃለሁ። እንኳን ደህና መጣ ህላላችሁ፣ እንኳን ደህና ቆያችሁ። ፈጣሪ እንግዲህ ያልሞተ ሰው ይገናኛል። ፈጣሪ ጤንነታችን የእናንተንም የኔንም አቆይቶ በሰላም እኔም የውመጥ ይቻለሁ ብዬ ን እንድንጠያየቅ ያደርገን እግዚአብሔር ይመስገን። እንኳን ደህና ቆያችሁልኝ። የብዙዎቻችሁም ጥያቄ ዛሬ ይመለሳል ተስፋ አደርጋለሁና ቦታ ያዝና እናወራለን። እንግዲህ ውድ ቤተሰቦች እንግዲህ ከአንድ አመት በኋላ ነዋ ምናምን ነገር ደግሜ መጥቻለሁ አለው። እንግዲህ ያልሞተ ሰው ይገናኛል በሕይወት አለው። እንዴት ናችሁልኝ? ሰላም ነዋ ሁሉ ሰላም ብዙ፣ ነገሮች ተቀይሯል። ብዙ አንድ አመት በጣም ብዙ ጊዜ ነው። ከእናንተ ከቤተሰቦች ተለይቶ ደግሞ በጣም ከባድ ጊዜ ነው። ከምትወዱት ሰው ተለያይታችሁ በጣም ብቻ፣ ለእኔ እንደኔ በጣም ከባድ አመት ነበረ። በጣም ብዙ ነገር ያሳለፍኩበት አመት ነበረ። መስማ ማርያምን፣ በጣም ከባድ አመት ነውና ብቻ ፈጣሪ ያን ሁሉ አሳልፎ ዛሬ ከእናንተ ጋር እንደዚህ ፊት ለፊት ተገናኝቼ በረሳሁት ካሜራ ፊት ቆሜ እንዳወራ ስላደረገኝ ፈጣሪ የተመሰገነ ይሁን እና ብዙዎቻችሁ እና እንደ ቤተሰብ እየጠየቃችሁ ነበረ አንዳንዴ የምር የምጠብቁት የሆነ ቅርብ ዘመዳችሁ የሆነ ሰው እናንተ የምታስቡት ሰው አስቦ ላይ ጠይቃችሁ ይችላል። እናንተ ግን አብዛኞቻችሁ እየጠፋ ምን ሆነ ነው? በሰላም ነው ወይ ብላችሁ እየጠየቃችሁ ነበርና እግዚአብሔር ያክብርልኝ። ጥያቄ ያሳጣን አመሰግናችኋለሁ። በጣም በእርግጥ ያለውበት ቦታ ስላልተመቸኝ ነው። በጣም ከባድ ሁኔታ ውስጥ ነበርኩኝ ስልክ ወደ ሰባት ወር ገደማ ወደ ስምንት ወር የሚሆን ስልክ አልተጠቀምኩም። ኢንተርኔት አልነበረኝም። መስመር ስልክ ነበረ ሲጠቀም የነበረው እና ለእናንተ ማለት የነበርኩበትን እዚህ እዚህ ምናምን ብዬ ብዙ እናንተንም ባላስጨንቅ፣ እዚህ ሚዲያ ላይም ደግሞ እናት፣ አባት፣ ቤተሰቦችም ሊያዩ ስለሚችሉ ብቻ የሆነ ብዙ ማለት አልፈልግም። ኖርማሊ የጠፋሁት ከእናንተም የተለየሁት የስልክ ስላልን ስልክ ያለበት ቦታ ስለነበር ኢንተርኔት አንጠቀምም ነበረ ስልክ አልነበረኝም። የሚሉ ዞሮ ዞሮ ብቻ ከባድ ሲትዌሽን ላይ ነበርኩኝ። በዛ ምክንያት ነው የጠፋሁት እና እግዚአብሔር ይመስገን። ሰውየው በህይወት ሳለ ይፈተናል እንግዲህ። የነበርኩበት ሁኔታ እናንተን አይግጠም ነው የሚላችሁ ከዛ ሁኔታ ጋር ተያይዞ የሆነ በህይወቴ ማልጠብቃቸው ማልጠብቃቸው ነገር ስለገጠሙ ነው። ከዚህ በፊት በነበረኝ ህይወት ከፍቅረኛዬ ከሄሉ ጋር በጣም ደስ የሚል ጊዜያትን በጣም ጣፋጭ የፍቅር ህይወትን የልጅነት ጊዜያትን ብቻ ማይረሱ በጣም ብዙ የማይረሱ ነገሮችን አብረን አሳልፈን ነበረ። ደስ የሚሉ የፍቅር ጊዜያትን አብረን አሳልፈን ነበር። በጣም ነው የምወዳት፣ በጣም እንደምትወደኝ ነበረ። ማንከው ከሄሉ ጋር ብዙ መከራን አብረን አሳልፈናል። ብዙ በብዙ የተፈተነ ፍቅር ነበረን። ብዙዎቻችሁ እኔን እየጠየቃችሁ ነበር ለምን ተታሀት ሄድክ ምናምን ብላችሁ እየጠየቃችሁ ነበር። ለምን ተውኳት፣ ለምን ተታሀት ሲሄድክ ብላችሁ ነበረና እኔ ሄሉን አልተውኳትም። እኔ ከሀገር ስወጣ የነበረው ከሄሉ ጋር ተስማምተን ከሀገር ከወጣንም በኋላ የተሻለ ህይወት ውጭ ሀገርም ወተን ለራሳችንም ሰርተን እንለወጣለን ቤተሰቦቻችን እንወጣለን ላይፋችንን እናሳድጋለን በሚል ተስፋና በሚል እቅድ ነበር እና ብዙ አንድ ነገር አንድ ላይ በጣም ብዙ ነገር አብረን አቅደን ነበረ። እና ለሄሉ ከሄሉ ጋር በነበረን ጊዜ እኔ ፕሮሰሴን ዲዛይን ጨርሼ እየጠበቅኳት ነበረ። ግን አንዳንዴ እግዚአብሔር ያልፈቀደው ነገር በቃ ትለፋላችሁ። እና በዛ መሀል በጣም ቆየብኝ የሄሉ ሲቆይብን አንተም እዛ ሆነ ጠብቀኝ ተባባልን ማለት ነው። የሄሉ እየቆየ ባለ ቁጥር የኔ ቪዛ ደግሞ ኤክስፓየርድ ለማድረግ እየቀረበ መምጣት ጀመረ ማለት ነው። እዚህ ጋር ነበረ በጣም ከባድ ይሆነብኝ ማለት ነውና ከዛ በኋላ በቃ እኔም እዚህ ሆኜ ለመጠበቅና ከዛ በኋላ ለእሷም ድጋሚ ሌላ ፕሮሰስ አድርገን እናመጣለን በሚለው ከሄሉም ጋር በመስማማት ከተስማማም በኋላ ነበረ በሰላም ከሀገር የወጣሁኝ። በእርግጥ በጣም ከባድ ጊዜ ነበረ። ምክንያቱም ከአንድ ሰው ጋር ተለማምዳችሁ ጥሩ የፍቅር ጊዜ፣ በተለይ እኛ በጣም ጥሩ ደስ የሚል የፍቅር ጊዜ ነበረን። ተለያይተን አናውቅም ማለት ይቻላል እና ለንደንኔ አይነት ሰው ለሷም ቢሆን ተለያይቶ ፍቅር በጣም ከባድ ጊዜ ነበረ፣ እያሳለፈን ነበረ። ባላሰብኩት ሰዓት ሌላ ነገር ገጠመኝ። ያው እሷ ታውቃለች፣ ሁሉንም ነገር ጨርሳ ታውቃለች። ከመጣው በኋላ ለአንድ ወር ከምናምን የሚሆነውን የእሷንም ፕሮሰስ እያደረግን ነበረ እዛ እና በደንብ ነበረ የምናወራው ከዛ በኋላ እኔ ባላሰብኩት ባልጠበቅኩት ሁኔታ በቃ ወደ ወደ ሌላ ነገር ውስጥ ገባው ማለት ነው። ያው ስልክ አልጠቀም ብያችሁ ነበረ ወደ ስምንት ወር ምናምን የሚሆን እና ስንቱን ስንቱን አየው። እናንተንም ስለ ብቻ ይሄ ነው ብዬ ማሳዘን አልፈልግም። ስለነበረው ጊዜ አላሰብኩም ነበረ። ባላሰብኩት ነገር ማለት የሆነ ፈተና ገጠመኝ በህይወቴ እና

ከሄሉም ጋር ከቤተሰቦችም ጋ ከማንም ጋ ብዙ አልደዋውልም ነበረ። በጣም ከባድ ጊዜ ነበረ። ህይወቴን በደስታ ለማለፍ ሞክረ? ስንቱን ስንቱን ስንቱ አየው፣ ስንት አሳየኝ፣ እድሜ ምስጥር ይሁና ከማለት በስተቀር አይወጣኝም ክፉ ማልናገር። ይሁና ከማለት በስተቀር አይወጣኝም ክፉ ማልናገር። የህይወትን ጠመዝማዛ ጉዞ ለመው አሁን አልፏል ማለት በዛ ነገር ማዘን አልፈልግም። እና ብዙዎቻችሁ ደግሞ እየጠየቃችሁ ነበረ። ከዛ በኋላ ነበረ ከሄሉም ጋር ብዙ እየተደዋወልን ያልነበረው፣ ምክንያቱም እኔ ስልክ አልጠቀምም። እሷም ደግሞ ያው ከሀገር ለመውጣት ፕሮሰስ እያደረገች ባለችበት ሁኔታ የሆነ ከኔም ጋር በመራራቃችን የተነሳ ምናምን በጣም ተጨንቃ እንደነበረ ምናምን ነገር ነግረኝ ነበረ። እና በመሀል አጋጣሚ ባገኘው ቁጥሩላ እየደወልኩ አይዞሽ፣ አለው ከጎንሽ፣ ትንሽ ጊዜ ታገሺኝ ምናምን ነገር እያልኩ እያወራኋት ነበረ። ከዛ ከነበርኩበት ሁኔታ በላይ ከባድ ነገር ያጋጠመኝ ከዚህ ሁኔታ ከወጣሁ በኋላ ማለት ይሄ ከስምንት ወር በኋላ ከወጣው በኋላ ያለው ሁኔታ ነው፣ በጣም ለኔ ከባድ የሆነ ሆኖም ስደውልላትም ኖርማሊ እንደ ድሮ እናወራ ነበረ። እሷም አይዞ እንገናኛለን ትለኝ ነበረ። እኔም እና ብቻ ከዛ በኋላ ከብዙ ጊዜ ቆይታ በኋላ ነው ከዛ ካለሁበት ሁኔታ ስወጣ። በጣም ከባድ ጊዜ ነበረ። ሲወጣ የሆነ ከዛ ሁኔታ ለምን ወጣው ነው ያልኩት ማለት ነውና ማርያምን ነው የሚላችው። የሆነ በዛ ሁኔታ በጣም ከባድ ሁኔታ ነበር፣ ግን በዛ ሁኔታ ውስጥ ሆኜ ያልተሰማኝ ስሜት ምክንያቱም እዛ ሁኔታ ውስጥ ሆኜ ባለው ሰዓት ተስፋ ነበር። ወጥቼ እንደዚህ እንደዚህ ያደርጋለሁ ከመወዳትም ከፍቅረኛ ይሄን ጋር እንደዚህ አይነት ጊዜ ይኖረኛል፣ አሪፍ ጊዜ አሳልፋለሁ፣ ምናምን የሚል እቅድ ነበረኝ። ያም ተስፋ ነው እኔ እዛ ውስጥ የሆነ ሰላም ሆኜ እንድቆይ ያደረገኝ ማለት በቃ ተሰብሬ እንዳልቀር ያደረገኝ ነበረው ማለት ነው። ለእናቴም ደውልላት ነበረ እናቴ ሁሌ አይዞ ትለይ ነበረ። ከነበርኩበት ሁኔታ በላይ በጣም ከባድ ለኔ የሆነብኝ ወጥቼ ያጋጠመኝ ነገር ነው። ከባድ የሆነብኝ እኔ ምንም በማላቅበት ሁኔታ ምንም ምንም፣ የምር እግዚአብሔር ነው የምላችሁ። በህልሜ እራሱ አስቤ በማላቅበት ሁኔታ እኔ ከዛ ሁኔታ ስወጣ ሄሉን ሌላ ህይወት ጀምራ ሰቀቀን ስዳርግ ሳልጠረጥር ሳልዘጋጅ ከዚህ ቀደም ያለብሽ ማለት አሁን የሆነ እሷ በህይወቷ በላይፏ ደስተኛ ነች። እና የሆነ ላይፏን ለመበጥበጥ ወደ ማትፈልገው ህይወት መልሼ ምናምን ነገር ለመጎተት አይደለም። ግን የሆነ ብዙ ጥያቄ ሆነ የሚፈጥርባችሁ ነገር አለ፣ ያለ ምንም ምክንያት የሆነ ሰው የሆነ ምክንያት ብላ የምታቀርበው ነገር ራሱ ለኔ የሆነ ምንም ምክንያት አይደለም። እና አረ በእግዚአብሔር እና ስወጣ አላሰብኩም። በጣም እንደውም ናፍቃኝ ነበረ ከዛ በፊት እግዚአብሔር በሚያውቀው ነው የምላችሁ። ምንም እኔ ሀሳብም አልነበረኝ። እንዲህ ይሆናል ብዬ አላሰብኩም። እና ከወጣው በኋላ ነበረ ያየሁት ማለት ነው። ማመን ያቃተ ለራሴ ይነግራለሁ ማለት የሆነ ወይ የሆነ ቀልድ ነው፣ ህልም ላይ ነው ምናምን ነገርና ትነቃለ የሆነ ብዬ እነግራለሁ። እና በጣም ነው ልቤ የተሰበረው። በጣም ከባድ ጊዜ ነው ያሳለፍኩት። አስቡት። ብዙዎቻችሁ በምን ምክንያት ነው የተለያያችሁ ብላችሁ እየጠየቃችሁ የነበርና ለእኔ ራሱ ጥያቄ ነው። ልክ እንደናንተ ነው፣ እኔም ጥያቄ ነበር በምን ምክንያት እንደተለያየን እኔ ራሱ አላውቅም። ሰላም ነበርን። እሷ በእርግጥ የሆነ በራሷ በግል ህይወቷና የሆነ በራሷ ዙሪያ ካሉት ሰዎች ጋር የሆነ በተፈጠረ ነገር ስሜቷ ተጎድቶ እንደነበረ አውቃለሁ። እግዚአብሔር በሚያውቀው ከኔ ጋር ምንም የሚያገናኘው ነገር አልነበረም። እሷ ታውቃለች፣ ይህ ሁሉ ነገር ታውቃለች። እኔ ዛሬ ማለት እናንተ ፊት ሄሉንም የሆነ መጠየቅ ምፈልገው ነገር አለ ብዙቻችሁ ትሉኛላችሁ፣ አትበጥብጣት፣ አትረብሻት፣ የሆነ ምናም ትላላችሁ። እኔ የማንንም የመበጥበጥ ሀሳብም እቅድም የለኝ። እናንተ ሄሉን እንደ አድናቂ ልትወዷት ትችላላችሁ። እኔ እንደ እንደ ሚስቴ እንደ እንደ ወደፊት ሚስቴ ማያት የኔ የቅርብ ከናንተ በላይ ለኔ የቅርብ ፍቅረኛ የነበረች። እና ከናንተ በላይ እኔም አስብላታለሁ። እግዚአብሔር ነው የምለው፣ አንድ ላይ ያለን አይደለም፣ እስቲ ነው በሆነ ነገር ባጋጠመ ቁጥር ይሄን ነገር፣ እንደውም ከኔ በላይ እሷ ብትነግራችሁ ይቀላል። እና እኔ አስብላታለሁ፣ ምክንያቱም የሆነ ዝም ብሎ የሆነ ለኔ እንደዚህ የሆነ የሚረሳ ነገር አይደለም። በእርግጥ እሷ የራሷን ህይወት ጀምራለች፣ ጀምራ ሊሆን ይችላል፣ በራሷ ህይወት ደስተኛ ሊሆን ይችላል እና እኔም ሰው ነኝ። በዛ ትዝታ ውስጥ ተደብቄ ምናምን መቅረት አልፈልግም። ማለት እኔም ህይወቴን ማሻሻል ንፈልጋለን። እና እኔ ሄሉን በጣም የሆነ ብዙ መጠየቅ ንፈልገው ነገር ስላለን፣ እንዴት አስቻለች? ማለት በአንዴ ከዛ ፍቅር ወተች ሌላ ላይፍ ለመመስረት እንዴት አስቻለች? የሆነ ማርያምን እኔ አውቅሽ ነበር ይሉ በጣም ጥሩ ሰው እንደነበርሽ፣ እኔ ምን ነክቶሽ ነው? ምን ሆነሽ ነው? ማለት የሆነ ምን ምን ሰምተሽ ነው? እንዴት በአንዴ የሆነ አስቻለሽ? ስ ይሄ የራስሽ ውሳኔ ነው እና አይከብድም ወይ? አንዳንዴ የሆነ ለማመን ያቅሴ ነበር። እና አሁንም አታስቢም የሆነ ከህይወትሽ ከደስታሽ ልመልስሽ አይደለም። እኔም ልቤ ተሰብሯል። እንደ ድሮ ሊሆኑ እንደማይችሉ የሆነ ውስጥ ይነገ ደግሞ ሊሆን እንደማይችል እኔም ውስጥ ያለ ግን እዚህ ጋር አኔ ነገ ሌላ ህይወት ብመሰርት ይሄ ስመሰርት አንቺ በዚህ ደረጃ አንቺን ቀርብሽ በዚህ ደረጃ ካንቺ ጋር አርሂሉ ለላንቺ ያንቺ አላማ ለማሳካት ስል እዩ አላማ ይላላቁም ማለት ስንት ነገር አላደረኩልሽ? እንዴት ማለት ባንዴ የሆነ የኔ ነገር ትተሽ የሆነ ይራስ ሲል የሆነ ሌላ ላይፍ እኔ መልሶ ናፍቆት ነገ እኔም የራስ ህይወት ልጀምር እችል ግን አለ የሆነ ይከብዳል። በዚህ ደረጃ ይህን ያክል ደረጃ በፍቅር ሄዳችሁ የሆነ ነገር እንደዚህ በአንዴ ተገልብጦ ማለት የሆነ ሲጠር ካያችሁ ነገ ደግሞ የሆነ ምን ዋስትና? ከሁሉም ከሁሉም በላይ በጣም በህይወት እንደ ወንድ ልጅ በጣም የሚያማችሁ ነገር በሰው መበለቅ ጓደኛዬ ጓደኛዬ ፍቅረኛዬ ብላችሁ ማስቀመጣችሁ የሆነ ሰው ምንም ባላረጋችሁ ነገር በሰው ስትቀየሩ የሆነ የሚሰማ በጣም ይሰማል። እንደዛ ነው ይመስል ምክንያቱም የሆነ ጥፋቴ አይታይ ምን። ነገ የራሴንም ህይወት ብጀምር እኔ ሄሉ አንተ እዚህ እዚህ ጋር ነበረ፣ ይሄ ነው እኔና አንተ እንዳላስኬድ ያደረገን እና እንዲህ አይነት ጉድለት ነው ያሳየህም። ሲሉ ነገር ለእኔም እዛ ሚዲያ ላይ ለሚጠይቁኝም ሰዎች ሁሉ መልስ ነው እና ይህን ነገር እንድትመልሺልኝ ይፈልጋለን። እንድትቆርጭም ያደረገሽን ነገር እንድትወስኝ ያደረገሽን ነገር ለእኔም ለሚያቁኑም ሰዎች ለወደፊት ህይወቴም ትምህርት ነው፣ እና ይሄን እንድትመልሽ ይፈልጋል። በቃ አይዞሽ አታስቢ ማለት የሆነ ከደስታ ህይወትሽ ምናምን ነገር የሆነ ልመልስሽም አይደለም። እኔ እግዚአብሔር ነው ሚላችሁ ከዛሬ ውጪ ሂሉ እኔ በዚህ ዙሪያ በአንቺም ዙሪያ ሆነ ከፈልኩ በሌላ ኮንቴንት እመጣለሁ። ማለት አልጠይቅም፣ ግን ይሄ ነገር የሆነ ጥያቄ ሆኖብኝ ስላለ ለወደፊትም ጥያቄ ሆኖ መቀጠሉ አይቀርም። መልስ እንድትሰጡ ፈልጋለሁ። ይሁን፣ ለዚህ መልስ ካላገኙ ከአሁን በኋላ እኔ እንዴት ነው ሰውን ማመን ይችላል? እንዴት ነው እኔም የራሴ ህይወት ለመስራት ይችላል? ቢያንስ አንቺ የእራስሽ የሆነ ምክንያት ይኖራል። ለምን እንደተወሽም ምክንያቱን ይፈልገዋል ማለት ለእኔም ትምህርት ነው። በእርግጥ እንደረሳሽን ያውቃለሁ። ደግሞ የተውሹን ነገር መመለስ እንደማትፈልጊ አውቃለሁ እና እኔ አሁንም ጥያቄ የሆነ የተውሹን ነገር እንድትመልሹ እንድታነሹ ምናምን ነገር ሳይሆን የተውሽበትን ምክንያት ምንም ምንም ሳደብቂ ሕዝቡም እንዲያውቀው እኔም እንዳውቀው የተውሽበትን ምክንያት እንድትነግሪ ስለፈለኩ በነበረን ቆይታ በጣም መልካም ሴት እንደነበር አውቃለሁ። እና ይህንንም ጥያቄን ትመልሻለች ብዬ ተስፋ አድርጋለሁ። እኔ ራሴን የድሮ እናቴን መመለስ ስለፈለኩኝ ነው። ማለት ራሴን እኔም ራሴን የድሮ ማንነቴን መመለስ ፈልጌ ነው። ልክ እንዳንቺ ነጻ ሆኜ የመኖሩ ፈልጋለሁ። ውስጤ ላይ የሚመላለሰውን ነገር ሁሉ መልካም ሴት እንደነበር ሻካለሁ። ሁሉንም እንግዲህ መልስ ትሰጭኛለች ብዬ እጠብቃለሁ፣ በጉጉት እጠብቃለሁ።